በአራት ከፍሎ አጭር ደቂቃ እንመለከተዋለን። መጀመሪያ ስለ ፀበል የሃዲሱ ፀበል ቤት እና በብልዩ የነበረው ፀበል ቤት ምን እንደሚመስል በዚሁ ራፍ ተጠቅሰዋል። ሁለተኛው የህሙማኑ ስለ ህሙማኑ ፈውስ የተደረገው በዚሁ ተጠቅሰዋል። ሶስተኛ፣ የኢየሱስ ክርስቶስ ያደረገው ስራ ተጠቅሰዋል። አራተኛ፣ ቤተ አይሁድ ያቀረቡት ቅሬታ፣ በዚሁ ስራው ደግሞ ያናደዳቸው፣ ያስቆጣቸው ጉዳይ በሰፊው የተዘረዘረበት የመጽሐፍ ቅዱስ ክፍል ነው። መጀመሪያው ቅድም በርዕሳችን እንደጠቀስነው ከዚህ በኋላ ዳግመኛ እንዳትበድል እንግዲህ እወቅ ተውሏል። ይሄ መጀመሪያው። ጸበል ቤቱ ብዙ ሕሙማን የተሰበሰቡበት ቦታ ነበረ። ጌታችን አምላካችን ኢየሱስ ክርስቶስ ወምድረዝ ደ በባአለሙ ለአይሁድ አርገ እዚህ ኢየሱስ ኢየሩሳሌም በአይሁድ በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ወጣ ይላል። ወደ ኢየሩሳሌም ከወጣ በኋላ በኢየሩሳሌም አንድ የታወቀ ጸበል ቤት ነው። ይህም ዘትሮፓትቄ ትራ ቀላያአባጌ ብማሳ አባጌ እየተባለ ይጠራል። በራይስት ቋንቋ ደግሞ ቤተሳይዳ ይባላል። ለሁሉም ትርጉሙ የቅርታ ቦታ ማለት ነው። ይህም ቤት ከኛ ፀበል ቤት የሚለየው ካለንበት ጊዜ የሚለየው በየቀኑ የመጡትን ሁሉ የሚጠበቅበት ወይም ሁሉን ትድነት አግኝተው የሚሄዱበት አልነበረ። ይህ ጸበል ቤት በሳምንት አንድ ቀን አንድ ሰው ብቻ የሚፈወስበት ነበር። ያውም ጊዜውን ጠብቆ ቀድሞ ለተገኘ ብቻ ከሰማይ መላከ እግዚአብሔር ይወርዳል። ባሕሩን ያናወጠ ባርከዋል። ባሕሩ ሲናወጥ አይቶ ወይም ሰምቶ አስቀድሞ የገባ ካለው በሽታ ሁሉ ይድን ነበር። ካለው በሽታ ሁሉ ይፈወስ ነበረ። ካለው በሽታ ሁሉ ይፈወስ ነበረ። ስለዚህ በዚህ መንገድ ይህን ወረፋ ለመጠበቅ ወረፋውን የሚደርሳቸው ያውም ቀድሞ ለመግባት ለመቀዳደም ከርቆም ከቅርብም ሰው ያላቸውም የሌላቸውም በሽታው የጠናባቸው በዚሁ ተኝተው ዘመናትን የፈጁ ብዙዎች ነበሩ። በዓመት በወር አራት ሰዎች ብቻ ነው የሚፈወሱት። በዓመት አርባ ስምንት ሰዎች ነው የሚፈወሱት። እንዲህ እያለ ነው የሚሄደው። ጌታችን እነዚህ ሕሙማን ሲያያቸው ሲመለከታቸው፣ ከእነዚህ ሕሙማን መካከል አንዱ በጣም በሽታው የጠናበት በዘመናትም ሁሉ በበሽታ የኖረ ሰላሳ በአልጋ ቁራኛ በደዌ ዳኛ ተይዞ እዚህ ድኅነት ሲጠብቅ ነገር ግን የሚያስነሳው ሰው የሌለው የሚያወርደው ሰው የሌለው አንድ ሰው ነበረ። ይሉ ች በበሽታ የተያዘ ሰው ሁሉ ሞቱን የሚመኝለት ቤተሰቡ ሁሉ የጣሉት ቤተሰቡ ሁሉ ሰልችተው የተዉት ከዚህ በኋላ አይድን

እዚህ ወጁ ብርዱን የቀን ሐሩሩን የሌሊት ቁሩን እንደሚቀበል ያውቃል። ግን ማስፈቀድ ደግሞ አስወድዶ አስፈቅዶ መስራት ደግሞ የእሱ ፈጣን የእሱ ስራ ስለሆነ ከዛ በኋላ ደግሞ ወደፊት የሚሰራው እንደገና ክፉ ስራ ስላለ፣ በዛም አስፈቀደው፣ ጠየቀው። ልትድን ትወዳለህን ብሎ ሲጠይቀው አዎ መዳንማ፣ ወድጄ ነው እዚህ የኖርኩት። በሽታው ጸንቶብኛል፣ ብዙ ዘመናት ሁኖኛል። ሰላሳ ዘመን ስምንት ዓመት ነው በበሽታውን በደውው የቆየሁት። መዳን ፈልጌ ነው እዚህ የመጣሁት። ነገር ግን የሚያወርደኝ የለም። ነገር ግን ሰው የለኝም። ነገር ግን ውሀው ሲናወቅ ሌሎች ይቀድሙኛል። እነዚህ ተኝጬ ስንቱ ልነው ሄዱ። እነዚህ እያለው ስንት ተፈወሱ፣ ስንቱ ምህረት አገኙ። እኔ ግን ሰው የሚያስነሳይ ስለሌለን እዚህም መኖሪያየ በሆነ ሰንምተዋል። ኢየሱስ ክርስቶስም ይህን መዛጎ ድዊውን ብበሽታ ዘመኑን ያሳለፈውን ሰውዬ በል ተነስ፣ አልጋህን ተሸክም ሂድ አለው። ክብርና ምስጋና ለአምላካችን ይሁን። ምንም ሌላ ጥያቄ የለውም። ምን አለው በል ተነስ እያለ ሰው ሁሉ እያነ ነገር ተፈወሰ ሰውዬው። የእግዚአብሔር ስራ ይህንን ነው የሚያመለክተው። ተረፈደው ለ ወር ግን ምን አጋጠመው? አይሁድ አልጋህን ለተቅዳሜ ልትሸከም አይገባህም። ቅድም እንዳልነው ለመልካም ነገር እንቅፋት አይጠፋም። ለመልካም ነገር እንቅፋቱ ብዙ ነው። ብዙ የእንቅፋት ሰዎች አሉት። ብዙ ጊዜ እንቅፋቶች ሲበዙ መልካም ሰዎች እያነሱ ሲሄዱ ተሰሚነት ያለው በክፎቹ ላይ ክፎቹ የሚናገሩት ንሸተኞቹ የሚናገሩት እውነቱ መስሎ ይሰማዋል። ተከታይ የሚያገኙት ደጋፊ የሚያገኙት አጃቢ የሚያገኙት ተቆርቋሪ የሚያገኙት እነዚህ የክፎች ሰዎች ናቸው። ክርስቶስ አልጋህን ተሸክመ ሄድ ብሎ ስላታለ ከመከራ ከደዌ ስለፈወሰው ሰው ተከታይ ያገኘው ጌታ አይሁድ ናቸው። ክርስቶስ ተከታዮቹ ጥቂቶች ናቸው። ይህን ነው የሚያሳይ። ነገር ግን ክርስቶስ ምን አለ? ዳግመኛ እንዳትበድል ተጠንቀቀ። ያለፈው በምሕረት ተደምስሶልሃል፣ ስላለፈው ይቅር ተብለሃል።

የሰላሳ ስምንት ዓመት ደዌ በላይ የሚበልጥ ምንድን ነው? ከዚህ የሚበልጥ ምንድን ነው አለ። ከቃል ጋር ናችሁ አለ። ሰላሳ ስምንት

በእሳት የሚጥሏቸው የሚሰጣዩን ብዙ በሽታ ያላባቸው ሰዎች ነበሩ እዚህ። ስለዚህ በዘመን ግን ይህን ሰው የሚበልጠው አልተገኘም። ሰላሳ ስምንት ዓመት ማለት ከባድ ዘመ ከባድ ዘመን በአንድ ወር ሰው ተስፋ በሚቆጭበት በአንድ ዓመት እንኳን ተስፋ የሚ ሰላም በተስፋ ይቆርጣል። ይህ ሰውዬ የሚገርመው ግን ተስፋ አልቆረጠም፣ ጸበል ቤት እየተጠባበቀ ነበር የሚኖር። በጸበል ቤቱ ዛሬ ከአሁን አሁኑ የሚያወርደው የለም፣ የሚደግፈው የለም፣ ሰው የለውም። አንድ እግዚአብሔር ያዘዘልኝ ሰው አይጠፋም፣ አንድ ቀን የሚያወርደኝ ሳገኝ ይፈወሳለሁ እንናለሁ ብሎ ግን እዛ ሲጠብቅ ይኖር ነበር። ይኸውልህ ነበረ ወገኖች። ስለዚህ ወገኖች ስላለፈው ይቅር ብሎናል እግዚአብሔር። ስላለፈው ይቅር እንድንባል ደግሞ የሚያስፈልገው ነገር አለን። አሁን ከሰላሳ ስምንት ዓመት በላይ በደውያ ያለን ሰዎች አርባ አመት ስድሳ አመት አምሳ አመት ሙሉ ስጋችን ስለሚንቀሳቀስ በስጋ አልጋ ስላልተኛ ነው እንጂ ነብሳችን በበሽታ እየማቀቀች ያለችው ብዙች ነው። ከስጋ ነው የሚበልጠው የነብስ ነው ነው የአካል የተለያዩ በሽታዎች ባለቤት መሆን መደብር መሆን ከገነት አያስወድም፣ ከመንግስተ ሰማያት አያስወድም። ትልቁ ደዌ ከገነት የሚያስወጣ ከመንግስተ ሰማያት የሚያስወጣ ከእግዚአብሔር የሚለይ ሁላችንም በሽተኞች ነው ሆኖች ነ ነፍሳችን እየተሰቃየች ነው ያለችው። አርባ ዓመት ሙሉ ንስሐ ገብቶ የማያውቅ አለ። ሰላሳ ዓመት ሙሉ ንስሐ የማያውቀው አለ። ከዶክተሩ ከቄሱ ጋር ተገናኝቶ ንስሐ ገብቶ የማያውቅ አለ። ሁላችን እንድሞች ነ ሁላችን በሽተኞች ነ ከዚህ ደዌ አምላካችን ይፈወሰ ወገኖች ይህምን ነው ትልቁ ደዌ። ከዚህ የሚበልጥ እንዳያገኘ ይ ይሄ ስጋ ደዌ ነወነውስደዌ እንዳያገኘ ወገኖቼ፣ ከዚህ እንጠንቀቅ። እዛ የነበሩ ሰዎች አብዛኛው ሁሉም በሽተኞች በስጋ የተያዙ ናቸው። ደውያት በአምስት ይከፈላል።

የኃጢአትም አይደለም የበደልም አይደለም የመንሰፍትም አይደለም። ዋጋ የሚያገኝበት በረከት የሚያገኝበት ጸጋ እግዚአብሔር የሚያገኝበት ነበር። ደዌተ ኃጢአት እንደዚህ ሰውዬ ነው። በበደሉ ለቅጣት የተሰጠው ነው። ከመጀመሪያው ይባስ የመጀመሪያው ይቅር እንደነ ሄሮድስ የተከሰሱበት ወገኖች። ስለዚህ መልአኩ የካህናት ምሳሌ ነው። መልአኩ ሲወርድ ባህሩ እንደሚናወጥ የቀደመው ሰውዬ እንደሚፈወስ፣ ባህሩ የጥምቀት ምሳሌ ነው። መልአኩ የካህናት ምሳሌ ነው። ድውያኑ የምዕመናን የሁላችን ምሳሌ ነው። ይህ ሁላችን ሁላችን ደዌ ውስጥ ነው ያለነው፣ በሽታ ውስጥ ነው ያለነው። ከእግዚአብሔር ጋር ተጣልተናል፣ በዚህ ደዌ ተይዘናል። ከዚህ የበለጠ እንዳያገኝ እወቅ ተብሏል። ዳግመኛ እንዳትበድል ዳግመኛ ኃጢአት እንዳትሰራ

ለምን አልጋህን ተሸክመህ በሰንበት ትሄዳለህ? ለምን በመዓል ትንቀሳቀሳለህ? በመዓል ልትፈውስ አይገባም የሚለው እኛ ስምድን ደስ የማይላቸው ሰዎች ብዙዎች ናቸው። እንደዚሁ በቤቱ አዳባይ ስንሰበሰብ ደስ የማይላቸው ሰዎች ብዙዎች ናቸው። እኛም ሲያዩ አይናቸው ደም የሚለብዙ ብዙዎች ናቸው።